ካላደዳችሁ ካላደዳችሁ ኬክ ነው የምበላው ምናምን እንደዚህ ነው እንጂ አንቺ አስራ አንድ ሺህ ታውጥ እንትን አለው ነገር የለም ጎበዝ ጋይስ አይ እኔ ያው ታውቃላችሁ እምቢ ዘንድሮ እምቢ አልቀመጥም ብያለሁ ፈጣሪው ነኝ ሀምሳ ሺህ ኮፒ ልክ ካላደርጋችሁልኝ አልቀመጥም ሀምሳ ሺህ አድርጉልኝ እናንተማ አታደርጉም እንድቀመጥ ነው አላ- አንድ ቆም ነው አላማችሁ ሂዱ ጋይስ ሀምሳ ሺህ ዲቦሪ አንቺ ስንት ነው ንገረኝ አሁን አስራ ምናምን እሺ፣ አስራ ስንት ሺህ አይ ኖ ጋይስ ላረሳስሽ ዋን እከፍታለሁ ይዘጋብኛል ብዬ እኮ ሰላሳ ግቢ እኔ ሀምሳ ሺህ ከዛ በኋላ በስመ አስራት እንጫወታለን። ወጪ ብላል ማርያምን ይኸው የእኔ ሀያ ሰባት ሺህ ገብቷል። ሰላሳ

አይ ሀናቡ፣ አይ ሀናቡ! ምን ምን? አባቴ ጓደኛዬ፣ ምን አርገሻት ነው? ቆይ በቃ፣ ይሄድብሻለሁ፣ ሀና ይሄድብሻለሁ። በቃ ትንሽ ነው የቀረኝ ልሄድብሽ። በገዛች አይ፣ ታርፍ ማይገርም። ምን ባ እኔ ኮከስ፣ በቃ እንዳይሰዳደቡ እኮ ነው ሀና። ዲቦራ ጓደኛ ሀናን ደግሞ ከድሮ ጀምሮ የማውቃት በቃ ትመቸኛለች። ሲጣሉ እኮ ጨነቀኝ እግዚአብሔርን በእናት ሽ ሀኒ ፍቺ በቃ ሀኒ በእግዚአብሔር ሀና ናት እኮ ነገረኝ ነገር የጀመረቻት ፍቺ በቃ ሀኒ በእግዚአብሔር እኔ ምን ዝም እላለሁ ምን አፌ እንደሚበላው ምን አይነት ደደብ ስደቡን ማረባ እኔ እኮ እንዲታረቁ ነው ወይኔ ጉዴ ወጣች ከላይብ ወይኔ አልልሽም በሏት ሂዱ ሄዱ ጥሯት አይ ትዲ ምን አለ አፌን ብዘጋኩ ሪምን ይዘሻት ነው የልበላት? ቆይ አንዴ ቆይ፣ ሪምን ይዘሻት ነው የልበላት? አይደለም፣ ምን አለ ዝም ብል አፌን ብዘጋ፣ አይኖ ተናደደች። ምን አይነት ደደብ ነኝ! ሁለተኛ አይደለም በቃ በአባቴ መማል አለብኝ። ወይ ጋይስ አቦቺ ደግሞ፣ ሪም ደሞ ምን ሆነና ነው የምታካብደው? ማታነሳ ቆይ ባባቴ ልማልላት እንደው በእሱ ከማልኩኝ እጅግ ሬ ስለሚያያዝ አልናገርም። መቼም ጫንስ አሰጠኝም ጋይስ ምን አላፊም ብዘጋ ደህና ዝም ብዬ ብጨፍር እንደው፣ ምን አላፊ ዘግድ እኮ እንዳይሰዳደቡ ነው እኮ። ምን አባቴ ነው እሺ? ሂዱና ቤታ ቤታ በላ፣ ኮመንቱ እንዳለ ቤታ ቤታ አድርጉት። ሂዱ፣ ለዚህ እንኳን አቶሉም። ሂዱ ማሮቼ፣ አይ ሂዱ ቤታ ቤታ በሉ። ኮመንቱን ሂዱ ሀምሳ ሺ ሲገባ እቀመጣለሁ። ዘንድሮማ እምቢ አልቀመጥም ብያለሁ እኔ ራሱ። ማሮቼም በእናታችሁ በቃ ተውኝ እንዴ፣ እኔ እንዲታረቁ ነው። በቃ በቃ ተውኝ። እሺ ተውኝ፣ በቃ ተውኝ። ቤታ ቤታ በሏት፣ ገይ ሲዱ፣ ቤታ ቤታ በሏት። እኔ እኮ ገይ ሲውላት እኔ እኮ ላይክ ሀኒንም አቃት አለውኝ፣ ዲቦራንም ማቃት። ዲቦራ ጓደኛ ናት። ሀኒን ሀኒን ደግሞ እንደ ቲክቶክ ጓደኛ ናት። ሙዷ ምናምን፣ በቃ ይመቸኛል። ከድሮ ጀምሮ ነው የምታዋወቀው፣ ላይክ የዛሬ ስንት ዓመት እዚህ ቲክቶክ ላይ ማቃት። እና ሁለቱ እንዲጣሉ ያለ ምንም ምንም እኮ የሚያጣላ ነገር የላቸው። ላይክ መጣላት የሌለባቸው ሰው ናቸው ጋይስ፣ አታነሳም ትዘጋብኛለች። ሁለተኛ ነኝ። ተታረቁ አይደለም ሰዎች። አፌን ዘግቼ ብቀመጥ ምናምን። እኔ ደግሞ አንደኛ የከበደኝ ነገር ዲቦራ ጋር ቁጭ ብዬ ሃኒ እንትን ስትል፣ ያቺን ዘጋችሁ። ጋይስ፣ ድፍት ያርጋችሁ። አይ በከራይ ትወጣለች። ከላይ እንዳታስወጣት እየደወልኩኝ እረፉ። ወይኔ ዘጋችሁ። አይትሪ ምን አላፊም ብዘጋ፣ እኔ አባቴ ሞት ብያለሁ። ሁለተኛ አላነሳ። ሰው ይታረቅ ባልኩኝ መከራ ውስጥ እኮ ገባው። እንደው እኔ እኮ ነገር እንደጠቆረብኝ። እሺ ጥሯት ሂዱ፣ ጥሯት። ከላይ ብሉጣ ከላይ ብሉጣ እንደ ሀቢባ እቃ ማሳየት ጀመርሽ ወይ? ጉድ እናንተ። በቃ ምን ማታርጉት? ይሄ እኮ አሜሪካን አገር ቆሸ ቆምቦሬ እኮ ነው። ከሌላ አሮም ስራ መጣወት እኮ ነው። ከትንሽ አሮሜ እዚህ ክፍል እቃ እያስገባው ስለሆነ ነው እንጂ እኔ ከማንም አላየሁም። እንደውም ቦታ ቀይራለሁ ብያለሁ። እኔ ከማንም ማላየ አሜሪካን አገር ነው የምኖረው ሺለ ወይም ምን ለሄጅ አይደለም። ወርደር አድርጌ አመጣሁት። በአካል እጄን የገዛሁት እና ቅርቤ ነው ለማለት ነው። በአምስት ደቂቃ ውስጥ እጄ ወልማርት ገዝቼ ነው የመጣሁት። አመሰግናለሁ። እኔ ከማንም የማየው ነገር የለም። እዚህ ሀገር ተቀምጬ ከሰው አየሽ ያስቃል። እውነቴን ነው። ጋይሳ አንዳንድ ሰባ ቀን ስድስት ቀን ጠብቄ አደለም የመጣሁት ሄጂ፣ ብድግ ብዬ ላጥ ብዬ ገዛ ስቼ ነው የመጣሁት። አመሰግናለሁ። እንዴ ሁሉን ነገር እኛንን የቀደስ ነው አሉ እኮ ዘንድሮስ ኃይላሽ ይለው ልቀው መሰለኝ፣ 50 ሺ ያስገቡ ይደከመኝ። በኢየሱስ ስም እሺ፣ አሁን አታስታርቁንም? በየደቂቃው እኮ እያነሳው። እኔ ነኝ፣ አሁን እኔ ነኝ ጥፋተኛ። ይሄ ነው። እኔ ነኝ ጥፋተኛ። እሷ ምንም አላለችም። ገብርኤል፣ እኔ ነኝ ጥፋተኛ ጋይስ እሺ ምናምን ደግሞ ስልኬ ሊዘጋ ነው። አይድልኝ አይ ለመታደልኝ እ ምንም አልሰማችሁም ደግሞ ብትሰማው ችግር አለው እና ቤል ምንም አናወራ አረና ሀገር ሰው አሁን እሺ እንዴት ነው? ምንድን ነው ማድረግ? በቃ ዝም ብዬ ልቀመጥ ሄሎ ላይቭ ላይ መታክ ሄሎ እንዳው ትንሽ አይከብድም? ሄሎ ስትል ላይ አይደለማ ስቢ ሆቴል ገብቼ ማለት ነው። ዋይፋይ እንዳስገባው ምቀኛ እነሱ ዋይፋይ ወንበ ያለው ማለት ነው። ከዛ ከዛ ቴሌ ቴሌ ከስደንቴ ይገባና እዳታ ግዛልኝ አልኩት ማለት ነው። አቤል ግን ጋይስ አየሩ ምናምን አልተስማም አልተስማማውም በሁ አልተስማማኝ ፊቴን በእናትህ ቢምቢ እንዳለ ተበለች አልቅ ያለ የሆነ እንስሳ በልቶ ነው ምናምን ነገር አለ ማለት ነው። የሆነ እንስሳ በልቶ ነው ምናምን ደሜ ስለሚጣፍጥ አማርኛ አማርኛ አለው አይደለ? ግን በአማርኛ ነው የጠየቀው። ምኑ እነ በአማርኛ ምንድነው ዛሬ ነው። በጣም ቂንቂን ሳያደስ ባይዘወይ ማለት ነው ሲታብ በጣም ተመችተኛለሽ። ፏ እባክህ፣ ከዚህ ላይ በሳጫቸው ብዬ ዝም ብዬ እየጨፈርኩ ነበር። ከዛ በኋላ ቲክቶክ ሪፖርት አለመጣብኝ ቀና ቲክቶክ ራሱ ቀንቶ ቻይና መሰለኝ ድርግም አደረገ። አንዴ ብጨፍምናለእንዴ ሰቀና በቀና ነው የሚገሩ አረብናያት ነገር ግን በቀ እንት ለምን የሆነ ክሪም ነገር የሚቀባይ ለሚቶጵያ ነው እኔ አላምንም። እዚ ሄድና እዛ ማለት ነው ጠይቃቸው ቫዚን ባደርግበትስ እንደ ቫዚን ከምን እንደሚሰራ ታውቃለህ? አቤት በቅርብ ነው ያወቁት። ከምን ከግሪስ ይሄ ከመኪና እንትን ላይ ነው የሚሰራው ፕትሮሊየም። ኢትስ ፔትሮሊየም በ ላይክ ኢትስ ሴፍ። እሱማ አዎ። ግን ከዛ እንደሚሰራ አላውቅም ነበር። እስከዛሬ የማውቀው ከሆነ ፔትሮሊየም እንደሆነ እንደዚህ። ከእንትን አይደለም ግን ፊት ላይ ፊት ጥሩ ያደርጋል። እንዲያደርጉ እነሱ ነጮች ናቸው። አላበሻ ፊት አይሆንም።